በተለያየ ስራ ምክንያት እዚሁ በረሃ አካባቢ ነው ያለን ነው አልወጣንም። እንደገባል እንዲወደ ወደ ቀኝ እንዲ ወደ ግራ እያልን ለእናታችያል ስራዎች ያለን እና በዚህ ሂደት የተረዳነው ምንድን ነው በረሃው በጣም አስቸጋሪ ነው። በጣም ከባድ በረሃ ነው። የእናንተን ስልጠና ትንሽ ለየት የሚያደርገው በዚህ አስቸጋሪ ሁኔታ ውስጥ እየተሰጠ ያለ አሰልጣኝ እና የስልጠና አስተባባሪዎቹ እናንተ ሰልጣኞቹ ብዙ ዋጋር የላሰት ያለው ስልጠና መሆኑ ከስልጠናና ከውጤቱ አኳያ ሲመሰል ባንወደው የሰው መሰቀይትን በብዙ ስለማንፈልግ በጣም ጠቃሚ ውጤት የሚኖረው ነው። የሚሆነ ግን ደግሞ በዚህ አስቸጋሪ ሁኔታ ውስጥ ተረጋግታቸን ማሰልጠኛ ላይ ሳትቀመጡ በጠላት ግፊት ወደ ቀኝና ወደ ግራ ስትሉ ሁሉ ከጎናችሁ ሆነን እንከታተል ነበር። አንዳንዴ በአይንም እናያቸዋለን እና እሱ ሳይበግራችሁ በዚህ ሁኔታ ውስጥ ጸንታችሁ ብዙዎቻችን ያደግንበት አካባቢ እና የመጣችሁበትን ቦታ ስለማውቀው ስለዚህ በአድ አትሞስፌር ውስጥ ሆናችሁ ስልጠናችሁን እየተከታተላችሁ ነው ቆይታችሁ። እጅግ ጀግኖች ናችሁ። ትልቅ ክብርና ትልቅ ምስጋና ይገባችኋል። አሰልጣኞቻችሁ፣ የስልጠና አስተባባሪዎች ብዙ ነገር ባልተሟላበት ሁኔታ ብዙ ነገር ጠይቀው ምላሽ ሳያገኙ ግን ከእናንተ ፊት እየቆሙ የማሰልጠኛ ካምፖች በሁሉም ነገር በተሟሉበት ሁኔታ ውስጥ እንኳን ስልጠና መስጠት እንዴት ከባድ እንደሆነ ከትንሽ ተሞክሮ ያውቀዋል። ከተለያየ ዓለም የተሰበሰበ ሰው ስለሆነ ብዙ የመንገራገጮች ይኖራሉ። ኦልሞስት ምንም ሳይኖር እና ብዙ ነገሮች ሳይመቻቹ አሰልጣኞቻችሁ የእናንተን ጥያቄ አንዳንዴ፣ ስሜት ሲቀያየር የእናንተን ግልምጫ ጭምር ተቋቁመው በዚህ ልክ ስልጠናውን መግባታቸው ነው። ይዞም ተፈጽሞ እነሱም አስተባባሪዎቹን አሰልጣኞቹን በእናንተ ስም ማመስገን እፈልጋለሁ። ትናንትና ከነሱ ጋር በዝርዝር አውርተናል። ከቀዳሚ ልክ ቀዳሚ ልክ ስልጠናው ሂደት ምን ይመስል ነበር? እንዴት እዚህ ተደረሰ? የሚጎለው ምንድን ነው የሚለውን በዝርዝር ከያዝኩ በኋላ ተክሎ ጦር አመራሮች ጋር አውርቻለሁ። የሚጎለውን ነገር አወጫው ከዛሬ ሰኞ ጀምሮ መሟላት የሚገባው ነገር ተሟልቶ በፍጥነት በጣም በአጭር ጊዜ ምረቃው እንዲካሄድ ነው የተስማማነው። ስለዚህ ከደረቅ ሬሽን ጀምሮ እስከ መመረቂያ ዩኒፎርም መሟላት የሚገባው ነገር እንዲሟላና ለሱ የሆነው አስፈላጊ ቅድም እንዲደረግ ዛሬ ዛሬ ሰኞ ጀምሮ መሆን እንዲጀምር ተከፍሎ ጦር አመራሩ ተስማምተናል። በተቻለ መጠን በተቻለ መጠን ሁሉ በእጃችሁ ሁሉ በደጃችን ይሁን እንኳን የሚሟሉት ነገር ተሟልተውላችሁ በቅርብ አንድ ወር በማይሞላ ጊዜ ውስጥ ተመረቃችሁ ወደምትመለሱበት ቦታ ትመለሳላችሁ ማለት ነው። ስትመረቁ በዚህ ልክ ደም እያላባችሁ ነጭ ሳይሆን ጥቁር ላብ እያላባችሁ እናንተ አሰልጣኞች እና አስተባባሪዎችም መከራየታችሁ እዚህ ከደረሳችሁ በኋላ ዝም ብሎ በዘፈቀደ አናድርግም። ዩኒፎርም በአስቸኳይ እንዲዘጋጅ ተነጋግረናል፣ ተማምነናል። ዩኒፎርም ልብሳችሁ፣ አገራይቷችሁ፣ ሰው ሰምቷችሁ ፀሐይ ሞቋችሁ ተመረቃችሁ፣ በክብር ሌላ ቦታ እንደሚደረገው ነው የምትሄዱት፣ እንጂ በዘፈቀደ ስንት ዋጋ የተከፈለበት ዋጋ የከፈላችሁበትን ስልጠና እንደ ነገሩ አድርገን አይደለም እንቋጭ። ስለዚህ በአጭር ቀን ምረቃ ይኖራል። ይሄን ያዙልኝ። ስትመረቁ ደግሞ ሁሉም ነገር ተሟልቶ ነው የሚሆነው። ግልጽ ነኝ። እስከ ምረቃ ቀን ባለው ጊዜ ውስጥ አሰልጣኞቻችሁ የሚጎለውን የሚቀረውን ያውቁታል። በተለይ መሰረታዊ የሚባለውን ነገር ያው በፍጥነት ስለሆነ እየተሰጠ ያለው እንደምታውቁት ስድስት ወርና እዛ በላይ ሊወስድ የሚችል ስልጠና ስለሆነ ተጨምቆ እየተሰጠ ያለ የምትጎለውን መጨበጥ የሚገባችሁ የቀረ የሚባል ነገር ካለ እስከ መረቃቀን ባለው ይሰጧችኋል። ተነጋግረናል። ቅዳሜ ዕለት ከነሱ ጋር ታግሳችሁ እንክራችሁ የሚቀረው መንገድ የመጣችሁትን አንድ ሶስተኛ እንኳን ስለማያክል ሩብ ስለማያክል ጨርስና ከቻል ሁላችንም ተገኝተን ተመረቃችሁ፣ በክብር ወደ መጣችሁበት አቅጣጫ ትመለሳላችሁ። ስለተያየን፣ ስለተገናኘን እጅግ በጣም ደስ ብሎኛል። ለስራ እየተንቀሳቀስን ነው የነበረው፣ ግን እንዳልተው ናችሁ እንደምናስባችሁ ወንድሞቻችሁ፣ ታላላቆቻችሁ፣ መሪዎቻችሁ አሁንም ተጎናችሁ እንዳለ እንድትረዱ ነው ሰብረን የመጣ ነው። በእንደዚህ አይነት ሂደት ውስጥ ከሞላ ጎደል ስላለፍን ስሜቱንም ምን እንረዳዋለን። ይሄ በተለመደው ቋንቋ የሰው ሀገር የሚባል ነው። የጎጃም አካል ግን ሁላችንም ታደግንበት የሚያሮ ምን የራቀ ስለሆነ የሰው በምንለው ሀገር ወይም ምሩ በምንለው ሀገር የምናውቀው ሰው ሲመጣ በስነ ልቦና ደረጃ የሚሰማ ቆይታ ነው አይደል? ስለዚህ ወርቱ በጣም በጣም ትንሽ ጊዜ ነው የሚቆዩ። የሆነ እዚህ በኋላ ጨርሳችሁ ትመለሳላችሁ። በጣም ነው ምታምሩ። እውነት ለመነጋገር ከገጠማችሁ ፈተና አኳያ፣ ከጠላት ትኩረት አኳያ እዚህ ስልጠና እንደተጀመረ እዛ በኋላ ያለፈውን ውጥንቅጥ እስከ ትናንት በፊት ድረስ ብዙ ውጥንቅጥ ነው ያለው። ከዛ ሁሉ ውጣ ውረድ በኋላ ይሄን የሚያክል ሰልጣኝ በቁጥር የሚቀራል ብዬ አልገመትኩም ነበር ስለሚታወቅ ባህር ዳር ከተማ ጊዮርጊስ አደባባይ የስልጠና ብትሰጥም እዚህ ስልጠና ብትሰጥም፣ ወገቤን ወገብየን እያለ የሚደክመው ብዙ ይኖራል። የስልጠና ተፈጥሮ ነው፣ የትግል ተፈጥሮ ነው። ትግሉን ስጅ- በጀመርከው በሳምንቱ የሚከዳ ይኖራል። አዲስ አበባ ልንገባን ጦጦ ላይ ቆመን የሚከዳ ይኖራል። የትግል ተፈጥሮ ነው። ስለዚህ ያ ሁሉ ተቋቁማችሁ በዚህ ቁጥር መቆየታችሁም ሌላ ልዩ የሚያደርገው ነው። በርቱልኝ የጦር አመራሮቻችን ተመርቃችሁ እስክትወጡ ድረስ በየቀኑ እከታተላለሁ። የሚሟላው ነገር በፍጥነት እየተሟላ እንድጨርሱ ማድረግ ጥረት አድርጋለሁ አደርጋለሁ። የተቻለ መጠን ተቻል ሆነን ጭምር ብለሽን ተገንዘ በክብር ተመርቃችሁ ትመለሱ ይሆናል ለማለት ነው። እጅግ በጣም አመሰግናለሁ። ሶስት ሻለቃ ነው አይደል? ከሻለቃ አንድ፣ ሁለት፣ ሶስት ሰብሳቢዎች ወይም አዛዦች እጠይቁኝ ጥያቄ ካለ ምትሉኝ ካለ ልስማት። ተሻለ ካንድ እንጀል ነው። እናመሰግናለን። ደረቅ ሬሽን ሊደፋን ነው